በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በሉና በመለኮት አንድ አምላክ ብለን አምነን ጥቅምት በባተባ በአስራ ሁለት ቀን ውድ ክቡር በሚሆን በቅዱስ ሚካኤል ባለ ዕለት በእግዚአብሔር ቸርነት ክብሩንና ገናንነቱን እያሰ ሰብን የቅዱስ ሚካኤል ድርሳንን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ለህዝበ ክርስቲያን ይደረግልን ከዘላለሙ አሜን። በዚህ ዓለም ወይም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ወይም ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበረ። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሳው። ነርሱም ይዘው አስረው ሲደበድቡት ቢጮው ቢጣራ የሚደርስለት ጠፋ፣ ፈጽሞም የሚዋሰው ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አፊት በቀረብን ጊዜ የዚህ ዓይነቱ ድል እንዳይገጥመን ሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃንን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ወይም ነፍሳችንን ለነርሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚ ዋሰን ወይም ቤዛ ሆኖ የሚያልፍልን የለ በሉ ለእግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ጠብቆ አለውል ሊል አይችልምና ልጆችም አባት እናታቸውን አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡ እናትም ሴት ልጇን ማዳን አይቻላትምና አድቁ ዋጋውን የሚያገኝባት አጡ ፍርዱን የሚቀበልባት ያቺ ታላቅ የእግዚአብሔር የፍርድ ቀ በደረሰች ጊዜ የሥጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳትን እንደ አንበሳ የሚወጥ የኩነኔ ቦታ በዚያ ይጠብቀናልና፣ በዚህ ዓለም ቸርነት ካላደረግን ንስሓ ካልገባም በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ የፍርድ ፍርድን የምታጓድሉና የምታጣምሙ ወየውላችሁ፣ ወዮታ አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካና የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ ሽራችኋለሁ፣ ከማረጋችሁ ማዋረዳችኋለሁ፣ በወንበራችሁም ላይ ገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸማቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓር ተጥላችሁ ከዚያ የሚያሰቃ ያሳያችሁ የእሳት መርዝ ተዘጋጅቶላችኋልና እናንተ ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ ወዮታ አለባችሁ፣ ከእሳት ጉድጓድ ትጣላላችሁና እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወየሁላችሁ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁ ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓ ሉሉ ቀሳውስትን ዲያቆናትን እንዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወየውላችሁ እሳት አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳት ጋር ነው ተዘጋጅቶላችኋልና፣ እናንተ ትዕቢተኞች ስምት ትምክተኞች፣ ወዮላችሁ ወዮታ አለባችሁ። እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ ተጠላችሁ በግራጋንንት ትቀጠቀጣላችሁ እንደ እንደሰም ትቀልጣላችሁና እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው፣ ቱታንን የእዋንን ነዳያንን የምታዋርዷቸው፣ የምታጎሳቁሏቸው ወዮላችሁ ወዮታ አለባችሁ። እኔ ዘንድ እናንተ እንዲዋረዳላችሁ እናቃላችሁና ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና የሰውን ልጆች ታስቱ ዘንድ የራስ ጸጉራችሁን የምትታቱ የምትጎነጉኑ ሴቶች ወየውላችሁ፣ ወዮታ ይገባችኋል። የሚቃጠል እሳት ውስጥ ትጣላላችሁና የባህሪ ልጄን ክርስቶስን የምትከዱ ትእዛዙንም የማትጠብቁ ወየውላችሁ፣ ወዮታ አለባችሁ። ከዚያች በመጨረሻዋ የፍርድ ቀን በአጣን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለሙ ባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜንም የማታከብሩ ወዮላችሁ፣ ወዮታይግ አለባችሁ። የሚቆራርጥ ሰይፍ ይታዘዝባችኋል። የጥፋት ፍርድ ይፈረድባችኋል። አብ ቸነፈር ይታዘዝባችኋል። እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃንን የምትሄዱ ይመስላችኋልን? እናንተ ኃይል የላችሁም ማለት ከሌሊት ሄዳችሁ ትደበቃላችሁ። ነገር ግን አይኔ የማያያችው ጆሮ ጆሮ የማይሰማችሁ ይመስላችኋልን? እኔ ስሰማችኋለሁ፣ ያየው የምትዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉባት ዋሻ፣ የምታመልጡባት መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙ። ክብርን ደህንነትንም የምሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማደን የምቀጽ ፍቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማ ለማድረግ ፈቃዴን የሚፈጽሙ ሁሉም በሰላም በፍቅር በአንድነት በመንግስተ ሰማያት ለዘላለሙ ከኔ ጋር ይኖራል ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞች ሆይ ስሙ፣ በኅዳር አስራ ሁለት ቀንና በሰኔ አስራ ሁለት ቀን እንዲሁም የአርባቱ ስሳ ወይም ኪሩቤል የአራቱ ካህናተ ሰማይ ወይም ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዝት፣ ስልጣናትም፣ መናብርትም ስፍር ቁጥር ላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባቱ ስሳን ወይም ኪሩቤልን የአራቱ ካህናተ ሰማይን ክብራቸውንና ገናንነታቸውን ይመለከቱ ዘንድ ይሰበሰባሉ። እዚያች ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ ወይም መጎናጸፊያ ለብሳቸዋል። የእግዚአብሔር አብ የሰዓት መጋረጃ ለተገለጠበት ወቅት ክቡር አርያው ይህን ይመስላል ብሎ የማይመረመር የሕይወት አክሊል በራሳቸው ላይ አቀዳ ይዘጋጃቸዋል አዲስ ስርዓትን ያሳያቸዋል፣ የሚያስተምራቸዋል ሌሎች መላእክት ያላዩትን በሰዓት መጋረጃ ውስጥ ያለ ስውር ሚስጢር ይገልጽላቸዋል። አይኖቻቸው ከፀሐይና ከጨረቃ ሰባት እጅ ያበራሉ፣ የፊታቸውም ጸዳል እንደ አጥቢያ ኮኮብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊብ ቃነ መላእክት ክብሯን ብሩካን ናቸውና በማልትም በሌሊት ሰብስቡ አንተ ወሉል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናቸው ያሉ አደነቁ። ሚካኤልና ገብርኤል እንዲሁም አርባቱ ስሳ ወይም ኪሩቤልን ሃያ አራቱ ካናተ ሰማይን ወይም ሱራፌልን ከድንግል ማርያም በስተቀር በክብር የሚስተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም ሃያ አራቱ ካናተ ሰማይን ወይም ሱራፌልን አርባቱ ስሳን ወይም ኪሩቤልን በፍጹም ክቡር አክብሯቸው ታሰቢያቸውንም ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣ በሥጋውን ቢሞት በነፍሱ ያሆኖ ለዘላለም ይኖራል። አያል ጽን ሆነዋለሁ ተርነቴንም የባህርዮቴንም በእርሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው፦ ከፈተናና ከመከራ ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር እርኩሳ መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ ረሃብ፣ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ መንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅ ያሉ ጠላቶቻቸው ፈጽሞ ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህ መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው። በማለት አስገነዘባቸው። ታወቃቸው እግዚአብሔር በሚል ትዕዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ወይም ምስጋና በሰማይና በምድር የመላ ነው። በጽራርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንን ዘርግተህ በአንድነትና በሦስትነት ጸምተህ የምትኖር በአንድ ቃል ቅዱስ ቅዱስ ቅዱስ እያልን እናመሰግናለን አሉ። ማዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረ ታላላቅ ታምራትንም ላደረገ ለእግዚአብሔር አብ በእውነት ምስጋናን እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ፣ ጨረቃን ኳክብትንም ለፈጠረ ለእግዚአብሔር በውነት ምስጋናን እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪ በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር እጸጽ የሌለበት ሙሉ ለሚሆን ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም እምግሩማን ልዑል እምልዑላን እየተባለ የሚመሰገን የፍጥረቱ ሁሉ ፈጣሪና ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለእርሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበር ዓለምን አሳልፈ የምትኖር አምላ አምላካችን እግዚአብሔር ሆይ ምስጋናን እናቀርብላለን። ፍጻሜ ለሌለው መንግሥትም ምስጋና ይገባል፣ በእውነት ያለ ሐሰት። ቅድመ ዓለም የነበር ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባል፣ ለዘላለም አሜን። ዳግመኛም እግዚአብሔር በሐዋርያው በቅዱስ ጳውሎስ ቃል ለህዝቦች ሁሉ እንዲህ አለ፦ በወንጌል ቃልና በድርሳን በሌሎች መጽሐፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንዲያውስ እናንተ እርጉማ እኔ ይሄዱ እስከ ዘላለሙ ድረስ መውጫ በሌለበት ጭንቅ መከራ ወዳለበት ይሉ። እናንተ ብሩካን የዋህን ቡታን የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግስትን ክብርንና ባለሟልነትን ሰጣችሁ ዘንድ ወደ እኔ ኑ ከኔም ጋር በታላቅ ደስታ ትኖራላችሁ። ከአፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበት የተነገረው ቃል አይለወጥም አይታጠፍምና ይላችኋል። አሁንም እንሆ ሚካኤልና ገብርኤልን አራቱ ካህናተ ሰማይን ወይም ሱራፌልን፣ አርባቱ ስሳን ወይም ኪሩቤልን፣ ጻድቃን ሰማዕታትን፣ ቅዱሳን የሚሆኑ መላእክት፣ ድንግልና የጸኑ ቅዱሳን አንስትን፣ መነኮሳትን በጠቅላላውም ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችንን፣ ሕይወታችንን የወለደችልንን ንድ ክብርት ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯቸው በተለይም የመላእክት አለቃ የሚሆን የቅዱስ ሚኬ ል ጸሎቱና በረከቱ ጸላትን ድል የምንነሳበትን የማሸነፍ ዘውድ ያቀናጀን ዓይነን እስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበረ ጽዮን ምሳ ጽድቅ ወደተዘጋጀባት ያግባል። ዳግመኛም ይህንን መጽሐፍ ያጻፈ፣ የጻፈ፣ ያነበበ፣ የተረጎመ የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽህናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋው ያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁም የፈጣሪው በረከት የመልአኩም ረዴት ሳይለየው እስከ ዘላለሙ አድሮበት ይኑር፣ አሜን። የመልአኩ የቅዱስ ሚካኤል ረዴት በረከት በህዝበ ክርስቲያን ላይ ይደርብን፣ አገራችንን ኢትዮጵያ ሰላም ያድርግልን፣ ህዝበ ክርስቲያንን በሃይማኖት ያጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይገባል፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስት

ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላ ለሙ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ተራዳይነት የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።